ታሪኩ በሆቴል አስተዳደር ዙሪያ ያለውን ውጥረት ያስተዋውቃል። ካረን እና ቫኔሳ በሆቴሉ ስኬት ላይ ያተኩሩ ሲሆን፣ በተመሳሳይ ጊዜ የግል ሕይወታቸውን ለመቆጣጠር ይታገላሉ። ካረን በተለይ በሆቴሉ ስኬት ላይ ትልቅ ሚና ተጫውታለች እና ቫኔሳ የእሷን ጥረት በመደገፍ ትኮራለች። ነገር ግን የአሌሃንድሮ መገኘት የቫኔሳን ስሜታዊ ሁኔታ ያወሳስበዋል ምክንያቱም እሷ ከእሱ ጋር ለመገናኘት ዝግጁ እንዳልሆነች ትናገራለች። ይህ የቀድሞ ግንኙነት ውጥረትን ያመለክታል፣ ምናልባትም ያልተፈታ የፍቅር ወይም የቤተሰብ ጉዳይ። በሌላ በኩል የንግድ ግጭቶች በታሪኩ ውስጥ ይታያሉ። የአሌሃንድሮና የኤድዋርዶ የቤተሰብ ንግድ የአሳ አጥማጆች አድማ ምክንያት ፈጣኝ ሁኔታ ውስጥ ነው። የሲንዲኬቱን መሪ ናሮ የኤድዋርዶን የጉቦ ሙከራ ውድቅ አድርጎታል። ይህም የቤተሰቡን ኩምፓኒ ስም እና የፋይናንስ ሁኔታን አደጋ ላይ ጥሏል። አሌሃንድሮ በዚህ ሁኔታ ተበሳጭቶ ኤድዋርዶ የተፈጠረውን ችግር እንዲፈታ ይጠይቃል። ይህም በወንድማሞቹ መካከል ያለውን ውጥረት ያሳያል። ሪቤካ በአልቫሮ እርዳታ የመጀመሪያ የባንክ ሂሳቧን በመክፈት የገንዘብ ነፃነት ለማግኘት ትጥራለች። ይህ ለእሷ ትልቅ ደረጃ ነው፣ ምክንያቱም እሷ ከዚህ ቀደም እንደዚህ ዓይነት ኃላፊነት አልነበራትም። ነገር ግን እህቷ ይህን የአልቫሮን ልግስና በጥንቃቄ ትመለከተዋለች። ምክንያቱም ይህ ድጋፍ የሆነ ዓላማ ሊኖረው እንደሚችል ትጨነቃለች። ይህ የሁለቱ እህቶች መካከል ያለውን ውጥረት ያሳያል። ሪቤካ ነፃነቷን ለመቀበል ስጥር፣ እህቷ ግን ስለ አልቫሮ ቅን ልቦና ትጠራጠራለች። በሌላ በኩል ፋውስቶና ሉዊዝ በብላንኪታ ዙሪያ ያለውን የፍክር ትራያንግል ያቀጣጥላሉ። ሉዊዝ በአካል ጉዳት ምክንያት በተሽከርካሪ ወንበር ላይ ያለ፣ ለብላንኪታ ያለውን ፍቅር በግልጽ ይገልጫል እና እሷን ለማግኘት ያለውን ቁርተኝነት ለፋውስቶ ይናገራል። ፋውስቶ የብላንኪታ አባት ለሴት ልጁ መጠበቅ ይፈልጋል እና ለሉዊዝ ተስፋ ቢሰትም የሴት ልጁን ደህንነት በተመለከተ ስጋቱ አሁንም ይታያል። ይህ ውይይት የሉዊዝን ተስፋና ተነሳሽነት ያሳያል። እሱ በብላንኪታ ተጽዕኖ ወደፊት ለመረማድ ያለውን ተስፋ ያጠናክራል። የአልቫ ቤተሰብ ኩባንያ በአድማው ምክንያት በከፍተኛ ቀውስ ውስጥ ነው። አሌሃንድሮ እንደ ቤተሰቡ መሪ በኤድዋርዶና በቫኔሳ ውሳኔዎች ተበሳጅቷል፣ ምክንያቱም እነሱ በቂ ልምድ እንደሌላቸው ይሰማዋል። የኤድዋርዶ የጉቦ ሙከራ ከናሮ ጋር ያለውን ግንኙነት አባብሶታል። ይህም የኩባንያውን አክሲዮኖች ዋጋ እንዲወርድ ያደርጓል። እናታቸው ሶፊያ ልጆቿ እንዲተባበሩ ትልና ነገር ግን አሌሃንድሮ የኤድዋርዶን ስርተት ለማረም ጊዜ ማባክን እንደማይፈልግ ይናገራል። ይህ የቤተሰብ ውስጥ የሥልጣን ትግልና የኃላፊነት ክፍፍል ችግርን ያጎላል። በተመሳሳይ ጊዜ ቫነሳ ከማክስ ጋር ያላት ግንኙነት የኤድዋርዶን ቅናት ያነሳል። ይህም የትዳ ሕይወታቸውን አደጋ ላይ ይጥላል። ቫነሳ ከማክስ ጋር በሆቴል አስተዳደር ላይ ምክር ለመጠየቅ ትገናኛለች። ይህም የኤድዋርዶን ተቃውሞ ያነሳል፤ ምክንያቱም እሱ ራሱ በንግድ ውስጥ ተሳትፎ እንዲኖረው ይፈልጋል። ታሪኩ በስሜታዊ ውይይቶችና ብግል ተስፋዎች የተሞላ ነው። ሬቤካ በራሷ የባንክ ሂሳብ እና በአልባሮ ድጋፍ የተሻለ ሕይወት ለመገንባት ትልቅ ሕልም አላት። እሷ እንደ መኪና መንዳት መማርና ነፃነቷን ማረጋገጥ ትፈልጋለች። በሌላ በኩል ሉዊዝ በብላንኪታ ተጽዕኖ የተሻለ ሰው ለመሆን ተነሳሽነት ይሰማዋል እና በአካል ጉዳቱ ላይ ለማሸነፍ ቃል ገብተዋል። ነገር ግን የቤተሰብና የንግድ ግጭቶች ይህን ተስፋ ያደበዝዛሉ። አሌሃንድሮ የኩምፓኒውን መልካም ስም ለማዳን ይታግላል። ነገር ግን የኤድዋርዶ ስህተቶችና የቫኔሳ የግልም ውሳኔዎች ሁኔታውን ያውሰቡታል። በተጨማሪም ሶፊያና ቫኔሳ በአሌሃንድሮ እና በኤድዋርዶ መካከል ያለውን ግጭት ለመፍታት ይሞክራሉ። በቀጣይም ሉዊዝ የተባለ ወጣት በተሽከርካሪ ወንበር ላይ ያለ ሰው ብላንኪታ የተባለችን ልጅ ፍቅር እንዳለው ይገልጻል። ሉዊዝ ለብላንኪታ ያለውን ስሜት በግልጽ ለመግለጽ ወደ አባቷ ፋውስቶ ይሄዳል። ይህ የሆነው በተሽከርካሪ ወንበር ላይ ቢሆንም በታላቅ ጥረትና ቆራጥነት ነው። ፋውስቶ ብላንኪታን እንዳትጎዳ በመፍራት ሉዊዝን በጥንቃቄ ይመለከታል። እሱ ለሴት ልጁ ያለውን ፍቅር እውነተኛ መሆኑን ለማረጋገጥ ይፈልጋል። ሉዊዝ በቅንነት ቃል ገብቶ ብላንኪታን እንደማይጎዳና ደስተኛ እንደሚያደርጋት ተናግሯል። ይህ የፍቅር ታሪክ በታሪኩ ውስጥ ያለውን ስሜታዊነትና ቅንነት ያሳያል። በሌላ በኩል የአሌሃንድሮና የኤድዋርዶ ታሪክ የንግድና የቤተሰብ ግጭቶችን ያመጣል። አሌሃንድሮ የአልቫ ኩምፓኒ መሪ፣ ከአባቱ ሞት በኋላ የቤተሰብና የንግድ ኃላፊነቶችን ተሸክመዋል። ኤድዋርዶ ታናሽ ወንድሙ በተለየ መንገድ ተግዳሮቶችን ይቋቋማል። ኤድዋርዶ በአንድ ወቅት የአሳ ማጥመጃ ሠራተኞችን መሪ ለመግዛት ሞክሮ ነበር። ይህም የአሳ ማጥመጃ ሠራተኞች አድማ እንዲጀምር ምክንያት ሆነዋል። ይህ አድማ የኮምፓኒዮን አክሲዮኖች ዋጋ እንዲቀንስ አድርጓል። ይህም በአሌሃንድሮ እና በኤድዋርዶ መካከል ችግርን ፈጥሯል። አሌሃንድሮ የዓሳ ማጥመጃ ሠራተኞችን መሪ ሴኞር ናርን ለማስጣረቅ ይሞክራል። በቅንነት ይቅርታ ጠይቆ የኤድዋርዶን ባሕሪ እንደማይደግፍ ይናገራል። እሱ የሠራተኞቹን መብት ለመጠበቅና በውል ለመደንገግ ቃል ይገባል። ይህ ተግባሩ የሠራተኞቹን እምነት መልሶ ለመገንባት ያለመ ሲሆን፣ በተመሳሳይ ጊዜ የኩባንያውን መልካም ስም ለመጠበቅ ይጥራል። በሌላ በኩል ቫኔሳ የተባለች ሴት በአልባ ኩባንያ ውስጥ አዲስ የኃላፊነት ቦታ ተሰጥቷታል። እሷ በአባቷ ሞትና በወንድሞቿ መካከል ባለው ርቀት ምክንያት ብቸኝነት ተሰምቷታል። ቫኔሳ ከአሊሃንድሮ ጋር ያላት ግንኙነት የተወሳበ ነው። ምክንያቱም እሱ በንግድ ላይ በማተኮር ስሜታዊ ድጋፍ መስጠት አልቻለም። በተጨማሪም ኤርኔስቶ የተባለ ሰው ቫኔሳን በተገቢ ያልሆነ መልኩ ስለ ግላዊ ሕይወቷ ይወቅሳታል። ይህም በኩባንያ ውስጥ ያለውን ውጥረት ይጨምራል። በተመሳሳይ ጊዜ ፋውስቶና ካርመን የገንዘብ ችግር ገጥሟቸዋል። የእነሱ ኪዮስክ በተፈተረ ግጭት ምክንያት ተዘግቷል እና አሁን መኖሪያ ቤትና ሥራ እየፈለጉ ነው። እነሱ ወደ ብላንኪታና ሌሎች ጓደኞቻቸው ለመርዳት ይሄዳሉ። ብላንኪታ በተለመደው ልክስናዋ ካርመንን በቤቷ ውስጥ ለመጠለል ተስማምታለች። ይህ የጓደኝነትና የመተባበር መንፈስ በታሪክ ውስጥ ያለውን ማኅበረሰብ ጥንካሬ ያሳያል። በተጨማሪም ሶፊያና ማሌና የተባሉ ሴቶች በታሪክ ውስጥ የራሳቸውን ተግዳሮቶች ይጋፈጣሉ። ሶፊያ ከአሌሃንድሮ ጋር ባላት ግንኙነት የኮምፓኒውን አስተዳደር ለመረዳት ትሞክራለች። እሷ ስለ አክሲዮኖችና የንግድ ሥራዎች መማር ትፈልጋለች፣ ይህም አሌሃንድሮ በትዕግሥት ለማስረዳት ይሞክራል። ማሌና ደግሞ ወደ ሎስ ካቦስ ተዛውራለች። ልጆቿ እዚያ ስለሆኑና አዲስ የሥራ ዕድል ለመፈለግ እሷ ፋውስቶና ቃርመንን ለመርዳት ተስማምታለች። ይህም የታሪኩን የመተባበር ገጽታ ያጠናክራል። በመጨረሻ ታሪኩ በሉዊዝና ብላንኪታ መካትር ባለው ስሜታዊ ግንኙነት ያጠናቅቃል። ሉኢዝ ብላንኪታን በተረጋጋና በተከበረ መንገድ ለመንከባከብ ቃል ገብቷል። እሱ ግንኙነታቸው በተፈጥሮ እንዲዳበር ይፈልጋል፣ ያለ ጫናና በተገቢው መንገድ። ብላንኪታ ይህን አቀራረብ ተቀብላ ለወደፊቱ የጋራ ሕይወት ተስፋ ታድርጋለች።